በዋናነት እንደው በፓርላሜንታዊ ስርዓት ህግ አውጪ፣ ህግ ተርጓሚ እና ህግ አስፈጻሚ በህግ ማዕቀፍ ጭምር ህግ በላይነትን ለማስከበር የሚሰሩ አይደለም ወይ? በፓርላሜንታዊ ስርዓት ውስጥ ምንም እንኳን አንድ ፓርቲ ቢሆን ቅሉ፣ ከዚህ አንጻር በአውራ ፓርቲ መመራቱ ለምን ስጋት ሆነቦት መታየት ያለበት፣ በኢትዮጵያ ባለፈው 30 ዓመት ፓርላማ የህዝብ ወገንተኝነቱን አሳይቶ አያውቅም። አሳይቶ ከነበረ ኢትዮጵያ አሁን ላለችበት ሰባት ዓመት ጣጣ ውስጥ አንገባ። ህዝቡ ማሳነስ ነው ግፈልጎ መርጦ የወከለውን ተወካይ ማሳነስ ማለት የመረጠው ህዝብ በዛ በአደባባይ ተወካዩን የመረጠበት ማሳነስ ነው፣ የህዝብ መናቅ ነው። ፓርላማው የሚገባውን በሶስቱ የተቋቋመበትን እሳቤ ሶስቱን እሳቤ ለህሊና፣ ለህገ መንግስት፣ ለህዝብ የሚለውን ጥያቄ በተግባር ቢተገብር ነሮ ሰሜኑም በዛ ልክ ይሄ አጠቃላይ አሁን ያየኑ መከር አና ይመለው የፓርላማ ስርዓት መገለጫ አይደለም። መገለጫ ቢሆንም በተግባር ያሳየው ግን እሱን አይደለም። ፓርላማው ከስራ አስፈጻሚውን በህግና ስርዓት ተቆጣጥሮ ቢሆን ኖሮ እርስ በርስ አንተላለቅም ነበር። ሪያሊቲው ይሄ ነው። ከዚህ አንጻር ነው ገለልተኛ አይደለም ለምን የቆመ ነው ሲባል ለፓርቲ ይሄ ችግር ያለው ጠባብ የሆነ አመለካከት ብቃት ተሳታፊ የተመረጠበት መንገድ ቅድም ያልነው አካታች ማለት የኢትዮጵያን ህዝብ ወክለው የሚወያዩትና አጀንዳ ተሳታፊ ማለት የተሳታፊዎች እውቀት እና ብቃት ነው ያለው። በምን ሊያብራሩት ነው እኮ? ልንገርህ፣ ተሳታፊዎች በየደረጃው ነው የሚለዩት። አሁን ያለው የወረዳ ተሳታፊ ነው። በፌዴራል ደረጃ ክልል በክልል ደረጃ የተዋቀሩት። የእኔ ጥያቄ ግን ምን ነበረ እንደው እንትኗን ቦርቀቅ ካረግ ነው ትንሽ እንትን ውስጥ ሊከት ይችላልና እንደው ቅድም ብለውታል፣ በአንድ አውራ ፓርቲ የሚመራ መንግስት እና ፓርላማ ውስጥ ባለበት ሁኔታ እንዴት ገለልተኛ ሊባል ይችላል የሚል ትልቅ ጥያቄ አለሁት እርስ ኮሚሽኑ ላይና ፓርላሜንታዊ ስርዓት መገለጫ አይደለም ወይ ህግ አውጪውም ምንም ዝም ብሎ ለመንግስት ነው የሚወግነው ባይኖት ህግ አስፈጻሚው ህግ ተርጓሚውም እንደዛ ስለሆነ ፈጽሞ ገለልተኝነት የለም የሚለውን ግልጽ ቢያል አሁን መንግስት የሚያምነው ራሱ እኮ ቅድም ወንድሜም የተገለጸው መንግስትም በተደጋጋሚ የሚያምነው እንደ ሀገር የተቋማት ግንባታ ችግር አለብን ብሎ መንግስት ያምናል አሁን ያለው መንግስት እንግዲህ ቴሌቪዥን ይሁን ካላምኑ ራሱ ተቋም እንገንባ ብለው ኖ ኖ ጠቅላይ ሚኒስትሩ ራሱ ብሎ የሚኮራባቸው ተቋሞች ናቸው እንዴ? ጠቅላይ ሚኒስትሩ ራሱ በተደጋጋሚ የኢትዮጵያን ህልውና ሊያስጠብቁ የሚችሉ ተቋማት መገንባት አለብን ብለው ለተቀጨና ገብ ተሰማቷል። ስለዚህ የገነባ ነው ተቋም አልነበረም። እንደ የፖለቲካ አየሩ የሚዘወድ ተቋም ነበር ነበር ነበር ነበርና አሁን ያለው ሌላ ነገር ነው። ስጋቱት ምንድነው? በዚህ የተነሳ ይሄ ባህል ቅድም ያልኩት ጎጂ ባህል አለን። ይሄ ተቋማት ገለልተኝነታቸው ጥያቄ ውስጥ ገብተዋል። ራሳቸው እርሶም ቅድም ማረጋገጫ ሰጥተዋል። በዚህ የተነሳ ብልጽግና ፓርላማው በብልጽግና ሙሉ ተበልቶ የተሞላ ፓርቲ ስለሆነ ከፓርቲያቸው ሁሉና በላይ ለህዝብ ተወካዮች ለተሰጣቸው ስልጣን ተገዥ ሲሆኑ አላየንም። የአሁኑም ፓርላማ የባለፈውን ፓርላማ የባለፈውን ፓርላማ በራሱ በፓርላማው ሲወቀስ ነበር፣ ራሱን ሲወቅስ ነበር። እኛ እኮ ዝም ብለን ተነጅ ነበር ተገዥ ነበርን፣ ተሸውደናል። ያለው ያለውኮ የፓርላማ አባላት ነው። እኔ አይደለሁም።